ይህ የኮልፌው መቃብር ማነው የሰጠው? የሰጠው ሰው ይታወቃል። አንቺ ቢነፍሺ የሰጠው ወዶ ፈቅዶ ነው የሰጠው። ተቀምጦዋል። የሙፍቲ ቤት የተደረገ መርዛማ ንግግር ከሼክ ቃሲም ታጁዲን አንደበት የኮልፌ መቃብር የተሰረቀ ነው። ሀጂ ዑመር ቤት ለተሰበሰበው ህዝብ አደገኛ ንግግር ካስተላለፉት ሰዎች መካከል አንዱ ቃሲም ታጁዲን ናቸው። ቃሲም ታጁዲን ሀጂ ዑመር በመኖሪያ ግቢያቸው የተቀበሩበትን ምክንያት ሲጠቅሱ የኮልፌ የሙስሊም መካነ መቃብር ባለቤቱና ሰጪው ስለማይታወቅ ምናልባትም ከምስኪኖች ላይ በኃይል ተነጥቆ የተሰጠ ሊሆን ስለሚችል ሙፍቲ በሰው ሀቅ ላይ ላለመቀበር ብለው በራሳቸው ገንዘብ በገዙት መሬት ላይ ቅበሩኝ ብለዋል የሚል በመላው ሙስሊም ማህበረሰብ ዘንድ ጥርጣሬ የሚነዛ ሀሳብ ተናግሯል። የእውነት ከጥንት ጀምሮ ሙስሊሞች የሚቀበሩበት የኮልፌ መካነ መቃብር ከግለሰቦች በጉልበት ተነጥቆ የተሰጠ ሀቅ ከሆነና በዛ መቀበር አይቻልም የሚባል ከሆነ መጅሊስና መንግስት ግለሰቡን ይዘው ማብራሪያ እንዲሰጥ፣ ውሸት ከሆነ ተገቢውን እርምጃ እንዲወሰድበት እንፈልጋለን ሲሉ በርካታዎች እየተናገሩ ይገኛል። እስካሁን ድረስ በዚህ መካነ መቃብር የተቀበሩትን እንደነ ሀጂ ሙሐመድ ሳኒ ሀቢብ አይነት እንቁ ዑለማዎቻችንን በሰው ሀቅ ላይ የተቀበሩ እንደነ ሀጂ ዑመር ለሰው ሀቅ የማይጠነቀቁ የሚል መልእክት ስለሚያስይዝ በአስቸኳይ መፍትሄ እንፈልጋለን በማለት ህዝበ ሙስሊሙ ጥሪውን እያቀረበ ይገኛል። መሰል ብዥታዎች እንዲሁም ጥርጣሬ በኡማው ላይ መንዛት ከባድ ወንጀል ነውና በተቻለ መጠን ፈጣን እርምጃ ይወሰድ የሚል መልእክት በማህበራዊ ሚዲያ በከፍተኛ ሁኔታ እየተሰራጨ ይገኛል።